እውነት አሊ እና ሰአዳ በጣም ነው የምወዳቸው፣ ደስ ይሉኛል፣ ጠንካራ ናቸው፣ ጎበዝ ናቸው። ና አሁን ላይ ደግሞ ያው እንግዲህ ሌላ ሚስት ጎተተባት መሰለኝ። ይኸው በዚህ ያህል እየመታት እያሰቃያት ነው በጣም ነው የሚከብደው። አሁን ላይ የተመቻቸ ኑሮ ይስጠኝ ማለት ከባድ ነው ወላሂ። በድህነት ስትኖሩ ነው በህይወታችሁ ውስጥ በተዳራችሁ ውስጥ ፍቅር የሚኖረው። አሰላሙ አሌይኩም ወራህመቱ ላይ በረካት። እንደው ሚሊ ለእምነት ተከታይ ሰላም፣ እንዴት ናችሁ የምወዳችሁ ማከብራችሁ ስለምታበረታቱ እንጀዛ ከላ ከይር። ወላሂ ለእናንተ ቃል የለኝ። ማላህ ባላችሁበት ይጠበቃችሁ፣ ያሳካችሁ ያሰባችሁትን ነገር ሁሉ ያሳካላችሁ። እወዳችኋለሁ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። እነዚህ ላይ እንኳን አሊናንትና ላይ ሰርቻ አላቅም ቪዲዮ ዛሬ ላይ ሰሞኑን ደግሞ እያያችሁ ከሆነ በጣም ይደብራል። እኔ እንጃ ሰው በስደት ለፍታችሁ ደክማችሁ፣ እውነቱን ለመናገር ስደት ላይ ብዙዎቻችንን የምናስበው ቀለል አድርገን ነው ህይወታችንን የምናስበው ና እድሜሽን ሰጥተ እድሜያችንን ሰጥተን መልካችንን ሰጥተን ጤናችንን ሰጥተን ነው እቃቸውን ብቻ ቤታቸውን ብቻ ሽንት ቤታቸውን ብቻ አጥበን ምግብ ሰርተን ብቻ ያለም ገንዘብ የምናገኘው የራሳችን በጣም ውድ የሆኑ መተካት የማትችሉትን፣ ጤናችን፣ ህይወታችን፣ ልጅነታችንን ሁሉ እየሰጠናቸው ነው ገንዘብ የምናገኘውና፣ በተለይ ለሴት ልጅ በጣም ከባድ ነው፣ ከምነግራችሁ በላይ ማለት ነው እና እንደዛ ዋጋ ከፍለው ዛሬ ላይ አልሐምዲላህ ረብልአለሚን ያበኮ ከኮሮናው ኮሮና ከመግባቱ በፊት ተሳፍረው ለመመለስ ሂደው ነው እንግዲህ። አጋጣሚ ኮሮናም ገባ፣ በረራም ቆመ፣ በዛው ነው የቀሩት እነሱ ማለት ነው እና እዚህም እያሉ ደህና ክፍያን የሚከፈላቸው በዩቱብ አገርም ገብተው ደግሞ አይታችሁ እንደሆነ በጣም ቤቷን ስታሳይ ራሱ ማሻላ ተባረከላ እንኳን የአረብ ሀገር አይደለም ኢትዮጵያ ላይ እንኳን ሀብታም የተባለ ቤት እንኳን እንደሱ አይነት ቤት የለውም። እና ቤቷ በጣም የሚያምር ሴፍቲውን የጠበቀ ደስ የሚል ሹ ራሱ ሲያምር፣ ወላ ላዜም እኔ እንኳን ብዙም አልከታተላቸውም እውነቱን ለመናገር ማለት ነው። እና እኔ ዩቱብ ብዙን ጊዜ ሆን ብዬ አልከታተልም። እና በዛን ሰዓት እንደ ሆን ብዬ ነው ቪዲዮዋን እስከ መጨረሻ ቤቷን ስታሳይ እንትን ያልኩት ማለት ነው። እና በጣም የሚያምር አታ ውሽ አበባ መትኪያ ራሱ በብሎኬት በእንትን ነው በስሚንቶ ምናምን ነው ያሰራችው። አሁን እንግዲህ ሰኢድ የሚቀመጥበት ቦታ አይታችሁት እንደሆነ በረንዳ እንዴት እንደሚያምር ጽድት ያለ በቃ እንጃ የአረብ ሀገር ሴት ቤት አይመስልም ራሱ ማለት ነው እና የተንጣለለ ቤት ነው ያላት። ማሻላህ። አላህ እድሜዋንም ይጣውል ልጆቿንም አላህ ያሳድግላት። እንደ የአረብ ሀገር ሴት ተመልሳ እንደሷ አይነት ኑሮ የምትኖር ብዬ እመኛለሁኝ ግን አንዳንድ ጊዜ እናንተ ተመቻችታችሁ ፈይ ብላችሁ ልጆቻችሁንም እየወለዳችሁ በጎን ስራችሁንም እየሰራችሁ በቃ ደስተኛ ነኝ እያላችሁ ወንዱ ሌላ ነገር ያስባል። አስቡት እንግዲህ በቃ እንዴት እንዳስጠላሽኝ፣ ንግግሩ ራሱ በጣም ነው የሚቀፈው ማለት ነው። እንዴት እንዳስጠላሽኝ ጀዝባ፣ ኮ ዞር ብዬ ከፊት ለፊቴ ላይ ሞትኩልሽ፣ ያላንቺ መኖር አልችልም፣ ያላንቺ ሳንባ መተንፈስ አልችልም የሚል ሰውዬ ዛሬ ላይ ብድግ ይላችሁና ከተወሰነ አመት በኋላ እንደ አርጀታችሁ ጃሽታችሁ እንኳ ቢሆን፣ አዎ በተለይ ኢትዮ የሚሰሩ ሴቶች ራሳቸውን ይጠብቃሉ። ቆንጆ ሽቶ ነው የሚቀቡት። ወላሄ ለአዚ በተለይ ከአረባ ሀገር የገባች ሴት ወላ ራሷን ትጠብቃለች። በጣም ጸዴ ናት ከምላችሁ በላይ በቃ ባላት ነገር እንኳን ንጹሕ ነው። ለምን ብዙን ነገር አይታው ነው የሄደችው፣ ከዚህ ማለት ነው። እና እንደዚህ አሁን እችን የመሰለች ልጅ ማንጋ ጭላዋን አፍርሶ አሁን አፌ መክፈት አልችልም። በቃ ይኸው አብጧል። እንግዲህ ጥርሷስ ቢረግፍሳ ጥርሷስ፣ አንድ አይኗስ፣ አንድ ነገር ቢሆን ምንም ቢሆን የልጆቹ እናት ናት እኮ። እሱ እኮ ሌላ ሴት ሰላሳ ሴት፣ የአሁን ጊዜ ሴት አይኗ አይጥፋና ከኔ ጭምር ማለት ነው፣ አይኗን በሻሽ እያሰረች ሂዳ ባለ ትዳር ወንድ ላይ መደንቀር አቀታትም ማለት ነው። ለምን በቃ ደስ የሚል ህይወት ነው የሚኖረው ዘውላ እንደገባች፣ የተመቻቸ ኑሮ ነው የምትኖረው። ስጋ ነው፣ ወተት ነው። አለሰውየ እውነት እኮ ነው እናንተ እዚህ ደም ተፍታችሁ መከራችሁን አይታችሁ ልጅነታችሁ ምን ልነገራችሁ ቁጭ ብላችሁ እንኳን መነሳት አትችሉ። በሀያ ዓመትና በሰላሳ አመት አፈንድደን እየተነሳን መቆም መቀመጥ እያቃተን እግራችን ስሩን እንደ ሳት እየለበለበን፣ እኔ ሞዴስ የምጠቀምበት ጊዜ ነበረ። እግሬን ማለት ነው መሀል እግሬ እንደዛ ሁነን ሰርተን ዛሬ ላይ ሀገር ገብታችሁ እኖራለው ብላችሁ ከሁለት አመት ሶስት አመት ስትኖሩ ከዛ በኋላ አንዷ ጭሉ ሊደው መጣ ባላችሁን ትቀማለች። ከዛ በኋላ እንደዚህ ይከረበታል ማለት ነው። አሁን እንግዲህ አሊ እንደዛው ነው እንግዲህ እንዴታስ። ብጫማውን እያወጣ እንደዚ ድንጋይ እያነሳ እንደ ልጅ ቁጭ ብሎ ትንኩሽ የሚያረጋቸው አንዳንድ ነገረኛ ልጅ አለ አደል? አብራችሁ ቃቃ ተጫውታችሁ ካወቃችሁ ማለት ነው። ቃቃ ስትጫወቱ ትንኩስ ታረጋለች አንዷ ብድግትልና ማለት ነው። ነገር ስፈልክ እንደዛ ነው የሚያረገው ጎትቶ አሁን ከውጭ ላይ ጎትቶን ወደ ውስጥ ያስገባት እንግዲህ፣ እሱ አሁን ምንም አላለችውም። የቤት ውጭ የቤት ውስጥ አስቤዛ አልቋልና አስቤዛ አምጣ። እንዴት አስቤዛ በቃ አንዳንድ ጊዜ ባልተብየው ስታውሩ ስታወሩ ጥንሽ አርጋቸው ሲወጣ በጣም ነው የሚያመው ማለት ነው። ቢያንስ እንኳን እናንተ ወደ ነገር ስትሉት ያኔ እኛ ጋር እኛም ትክክለኛ ነኝና አደለም ግን፣ ያው መጋጨት ያለ ነው ባለ ትዳር ሆናችሁ ባል ሚስቱ ናቸው፣ ዓለም ጥርስና ምላስ እንኳን ይናከሳል ና መጋጨት አይቀርም። ግን አሁን እሷ እቃ አምጣ ብላ ስትለው ዝም ብሏት ነው ጠንሿት የወጣው። እዛ ተከትላ ወጣች ና ለምንድ ነው ዝም የምትለው? ቡና አፊልኝ አለ። ቡና የለም እቃ ምናምን አልቋል እያልኩ ካደለም ወይ በቃ ዞር በይልኝ፣ ከኔ ላይ ዞር በይልኝ። ኧረ በጣም ነው የሚደብረው ያበሻ ወንድ እንዴት እንደሚሳደብ ማለት ነው። ወንድ ልጅ ደግሞ ሲሳደብ አይቀፍም። እንደወረ ከነጮች እንኳን ኮርጁ። ሚስቱ ስትወልድ እንዴት እንደሚንከባከባት ሲያማት እንዴት እንደሚያንከባከባት፣ የልጆች እናት ስትሆን እንዴት እንደሚንከባከብ ወታ ስትገባ እር ተው እናንተ፣ እንደ እንደ መጋዣ ትሆኑ እድሜ የለካችሁ መጋዣ። ሴት ያለ ምክንያት ምንም ነገር ሳይ ከአንተ ቁሳቁስ ልቅ ያንተ ምታዝንላት ምትንከባከባት በቃ እሺ አቤት እሷም እንደዚህ አንተ የሰጠሃትን እኮ ነው እሷም ትመልስልክ እ መጀመሪያ ቤት ስትገቡና እናንተ መጀመራ ስምምነት ተስማምታችሁ ነው ይሄን ሁሉ ጊዜ ይኖራችሁ። ዛሬ ላይ ስትፈምሱ በቃ አሁን ይሄ ያሶፋ ቤት ተከፈተ። ምን ስትል ስትፈምስ ሁለተኛ ሚስት ሚስታማራ ቆመብክ። በቃ እዛ አቀባበልክ፣ ሌላ ቦታ ሄርክ። ያቺም እኮ ነገ ደሞ ያቺም ደግሞ ትንሽ አንድ ሁለት ልጅ ወልዳ ደግሞ ጥውልግ ስትል ሊላዋን እሺቷን ደሞ ትፈልጋለክ። ወይ እኛ ሴቶች ወላሂ ላዚም እንዴት እንደምናሳዘን እንደ ሴቶች የሚያሳዝንም የተበደለም ሰው የለም። አቂቃ ነው ምላቸው አላ ይድረስልን። በስ